በቃ አደይ ከሌለች ይህ ቤት ባዶ ነው ማለት ነው። አትሳሳት፣ አደይ እዚህ ቤት አለመኖሯ ምንም ለውጥ የለውም። እኔ ገብቼ እሰራለሁ። ፍቅር፣ ቁርስ ልትሰሪ ነው? ለምን አልሰራ? ዴቭ ዛሬ እንደ አደይ ከሌለሽ በቃ ይህ ቤት ምንም አያምርም፣ ቡና የለ ቁርስ የለ ምሳራት እያለ ነው ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጆም ሆም ኩኪንግ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ሰራተኛው አደይ ክፍል 58 ነው። ላይክ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው የሚቆዩ ዴዝ ቤቱ ምንድን ነው አደይ ከሌለሽ፣ በቃ ያንበም ምግብ እንኳን የሚሰራ የለም እያላቸው ነው። ቤዛም በጣም እርቦኛል እያለች ነው። ሊዲያም እኔ እዚህ ቤት ምንም ምግብ የለ፣ ራበኝ፣ ቁርስ እራት አልበላሁም እያለች ነው። ፍቅርም እንዴ፣ ዴቭ፣ እኔ እሰራለሁ፣ እኔ እያለሁ በማለት ተነስታለች። ሊዲያም እንዴ፣ ፍቅር፣ አንቺ ምግብ ልትሰሪ ነው? እባክሽ ፈጠን አድርጊዋ፣ እያለቻት ነው። አደይ ከቤት ከወጣች በኋላ ብዙ እየተንከራተተች ነው ለምለም ደላላ ጋር አገናኝታት ነበር። ወደ ደላላ ቤቱ ከሄደች በኋላ ሰውየው ይዟት ሲሄድ ደላላ ሴትዮዋ ሌላ ሰራተኛ ቀጥራለች ተመልሳ መታ። አሁንም ስራ በመፈለግ ላይ እየተንከራተተች ድንገት ቁጭ ባለችበት መንገድ ዳር አባቷ የሰው በር አንኳኩቶ አደይን ሲጠይቅ ትሰማለች ታያለችም። እሷም በመደንገጥ ትሮጣለች። ብዙ ተረጦች በኋላ ዳይመንድንና አቶ ንጉሱን ታገኛቸዋለች። ምን ሆነሽ ነው ይሏታል። ምን ሆነሽ ነው ስሏትም እባክህ አባቴ እየተከታተለኝ ነው ትለዋለች። አይዞሽ አይዞሽ ይሏታል። አቶ ንጉስም እንዴ ምን ችግር አለው? በቃ እኛ ቤት ትሆኛለሽ ይላታል። ዳይመንድም እንደ እኛ ቤትማ በፍጹም የሚሆን ነገር አይደለም፣ አባቷን እኮ ስለማታውቀው ነው፣ ኃይለኛ ነው ይላታል። ታስታውሻለሽ አደይ፣ አባትሽ በልጅነትሽ አሯሩጦሽ እኛ ቤት ተደብቀሽ እኔንና እህትሽን እንደምታስደበድቢን ብርሃኔን፣ ይላታል። እንደዛ ቢሆን ደስ ይለኝ ነበረ ግን የአሁኑ ይለያል ትለዋለች። ፍቅርም ሌላ ሰራተኛ መቅጠር አለብን እያለች ነው። ናሆም ዛሬን ወደ ለምለም ጋ ሄደዋል። ለምለም ጋ ሲያየው ኤላ ብዙ ደስ አይለውም። ከለምለም ጋር ይጣላሉ እና ለምለምም ደንግጣለች። እናሆም እያለች ነው በመርበትበት እንዴ፣ እንግዳ ተቀመጥ ሻይ ቡና ይባላል ይላታል። እሱም እሺ ቁጭ በል ትለዋለች። እያወሩም ምን ሆነሽ ነው ይላታል። ሌላ አብረን ስንሆን ደስ አይለውም ትለዋለች። እኔ ኮ ለሌላ አልመጣሁም እንደ እህቴ ስላየሁሽ ነውም ይላታል። እና ደግሞ ምን ችግር አለው ጓደኛሽ ብሆን ይላታል። እንዴ፣ ለእኔ ጓደኛዬም፣ ባሌም ሁሉ ነገሬ አማካሪን ኤላ ነው ትለዋለች። ነአሁንም ስለተናደደ እንደ ህቴ አይችሽ ነበረ የመጣሁትና ስለሁሉም ስለ ሁሉም አመሰግናለሁ ብሎ ተነስቶ ይሄዳል። በር ላይም ሲደርስ እንደ ኤላ እኔ እንደዛ ነአውል እኔ አስቤ አይደለም ይቅርታ ትለዋለች። አይ ችግር የለውም በማለት ትቶ ሊወጣ ሲል ድንገት ኤላ ይመጣል። ኤላም ከለምለም ጋር ይጣላሉ። ድንገት ኤላ ሲመጣ ከሊዲያ ጋር ነበረ። እንዴ እኔ ኤላን ተውኩልሽ ደግሞ ከናኦል ጋር ምን ታደርጊያለሽ? ትላታለች ሊዲያ። ለምለምም አንቺ በማይመለከትሽ አትግቢ ትላታለች። ኤላም በጣም ይበሳጫል። ሊዲያ ከዚህ ቤት ውጭልኝ ይላታል። አይ ጋሚኮ እኮ አይኔ የምታይ መስሎ ነው በማለት ክቷ ትሄዳለች። ኤልናም አኩርፎ ቁጭ ብሏል። ዳይመንድም እኔ ምልሽ አደይ በሚያስፈልግሽ ነገር ሁሉ፣ በሚቸግርሽ እኔ ከጎንሽ ነኝ ይላታል። ናሆምም ተመልሶ ይወጣል። ሊዲያ ስለተናደደች መንገድ ላይ ይገናኛሉ። ምልታደርግ አደርግ ሄዳ ነው በማለትም ትጠይቀዋለች። አይ ኤሊዛቤት እንዳልመጣ ታውቂያለሽ፣ የፍቅርና የቤዛ ተንኮል ያስጠላል። ስለዚህ ያለኝ አማራጭ ለምለም ጋር ሂጄ ስለ አደይ ማውራት ነበር ይላታል። እና ምን ሆነሽ ነው ደግሞ የምትቆጪው? በማለት ይጠይቃታል። አንቺ ከኤላ ጋር ምን ታደርጊያለሽ? ይላታል። እኔማ ልሸኝ ህጄ ነው ትለዋለች። ለምለምና ኤላ ተኳርፈው ቁጭ ባሉበት ድንገት በር ይቆረቆራል። ድንገት ሲከፍቱ አደይ ናት። አደይ ምን ሆነሽ ነው? ትላታለች ለምለም ስራ አልገባሽም? በማለትም ትጠይቃታለች። አዎ ስራ አልገባው ደላላው እኮ ወደ ሴትየው ቤት ይዞኝ ሲሄድ ሴትዮዋ ሌላ ሰራተኛ አስገብታለች። እንኳን መጣሽ ችግር የለውም ትላታለች። ኤላም አይዞሽ በማለት ያበረታታታል። ሁሉንም ለኤላ ትነግረዋለች። ለምን አባትሽን አናናግረውም? ምናልባት እኮ አባትሽን ብናናገረው ጥሩ ነገር ይፈጠራል ይላታል። የኔ አባት እንደምታስበው አይደለም። ብዙ የሀገር ሽማግሌዎችን ብዙ ትልልቅ ሰዎችን አልቀበልም ያለ ነው እና ምንም አይሰማህም ትለዋለች። አይ አይታወቅም ይላታል። እንደዛ ቢሆንማ ደስ ይለኝ ነበር ትላለች አደይ። ችግር የለውም እዚህ መኖር ትቻያለሽም ይላታል። ሊዲያም አንተ መቀጣት አለብህ፣ ለቅጣት ደግሞ እራት ትጋብዘኛለህ በማለት ለአውልን ትቀጠዋለች። ቤዛም ተንኮሏን ቀጥላለች። ከፍቅር ጋር አይጥና ድመት ሆነዋል። ዳይመንድ እና ንጉስ ከሊዲያ ጋር ናውሉን ያዩታል። እንዲህ ይህ ልጅ ምንድነው ሴቶቹን የሚቀያየረው? በማለትም ብቻቸውን ያወራሉ። መንገድ ላይም፣ እንዴ እንዴት ነ ዳይመንድ ደህና ናችሁ? በማለትም ሰላምታውን ያቀርብላቸዋል። እኔም የምልህ ምንድን ነው ጠዋት ማታ ሴት የምትቀያየረው? በማለትም ዳይመንድ ይጠይቀዋል። አንታለህ እንጂ ይለዋል። ወደ ንጉስ በመዞር አንዲት ሴት ወደ ሁሌ እሷን የምትል ጅል ይለዋል። ይሄ ጅልነት አይደለም ይላል አቶ ንጉስም። አሁንም ሰላም ናችሁ እናንተ፣ በቃ ቀልዳችሁ አይጠገብም። በማለት ሰላምታውን አቅርቦ ትሯቸው ይሄዳል። ኤላም ብዙ ወረቀቶችን ሰብስቦ ወደ ሳሎን ጠረጴዛው ላይ ለማስቀመጥ ይሄዳል። አደይ ቤት እየወለወለች ነበር። ድንገት የምትወለውለው ጠረጴዛውን ነበር። ይሄ ወረቀት የአማና ነው ትልቅ ብዙ ቁም ነገሮች፣ ብዙ ነገሮችን በህይወት የሚያስፈልገኝን የያዘ ነው በማለትም ይነግራታል። አለ አደይ ጠረጴዛውም ላይ ያስቀምጠዋል። አደይ በብርጭቆ የተቀመጠ ውሃ ስለነበረ አላየችውም። ድንገት ትደፋውና ወረቀቱ ላይ ያርፋል። ኤላ በጣም ይጮሃል። እንዴ አሁን እየነገርኩሽ ጭራሽ እንዴት! በማለትም በጣም ይጮህባታል። ለምለምም ምን ተፈጥሮ ነው? በማለት ትመጣለች። ያው አሁን እየነገርኳት ያው ስትደናበር ደፋችሁ። ውጭልኝ! በማለትም ይጮሃል። ለም- ለምለምን ትደነግጣለች። ኤላ ምኑ ነው? ሥርዓት አድርግም ትለዋለች ኤላ። ከንዴት በኋላ ትንሽ ቆይቶ ይረጋጋል። እንዴ ምኑ ነው? አደይን ይቅርታ ጠይቃት እንደዛ የሆንከው በማለት ለምለም ትነግረዋለች። አላውቅም በጊዜው ተናድጄ ስለነበር ነው። አደይ፣ ይቅርታ ቅድም ለጮህኩብሽ ስሜታዊ ሆኜ ነው በማለትም ይነግራታል። አይ ያንተ ብቻ አይደለህም፣ እኔ ሁሉም ሰው ነው። እድሌ ነው ደግሞ ለምንኖ፣ ይቅርታ የምትለኝ እኔ አይደለሁ፣ እንዲህ ስደናበር የደፋሁት ትለዋለች። እኔ በቃ ሁሉም ነገር አስጠልቶኛል፣ ሁሉም ነገር ሳልችቶኛል። ስለዚህ ለእኔ ያለችኝ እናቴ ብቻ ናት። እናቴ ጋር መሄድ አለብኝ። ትላለች አደይ። ለምለምም ትደነግጣለች። ዴቭም ሊዲያ የት ሄዷ ነው በማለት ይጮኋል ይደውልና ሊዲያ የት ነሽ ይላታል። የት ነኝ ትላለሽ? ደንግጣ እኔ ትጠይቀኛለሽ? እንዴ ይላታል። አይ የላልሽ እኔ ወጥቼ ነው መጣው ትለዋለች።